ነገ ሌላ ቀን ነው። የማታውቁት ቀናቶች ከፊታችሁ አሉ። የማታውቁት ወራቶች ከፊታችሁ አሉ። የማታውቋቸው ዓመታቶች ከፊታችሁ አሉ። ግን አሁን ጊዜው ነው እምነቶች ቻችንን ልንፈትናቸው። አሁን ጊዜው ነው እምነቶቻችንን ልናያቸው። የተመሰረትኩት ምን ላይ ነው? አባቶች ተመሰከረላቸው እንደተባለ እንደተነገረላቸው የእግዚአብሔር ቃልና የእግዚአብሔር ቃል ላይ ነው ወይስ ደግሞ እንደዚህ በአሸዋ ላይ እንደሰሩ አይነት ሰዎች ነን? ፊት ያሉ ጊዜያቶች ለክርስቲያኖች ለቅዱሳን ከባድ ጊዜያቶች ናቸው። ከባድ ለቤተክርስቲያን ለህብረቶች ከባድ ጊዜያቶች ናቸው። እምነቶቻችንን እንድንፈትሽ ነው። መጽሐፍ ቅዱስ ዛሬ ያልተዘጋው ይሄ የጸጋ ጊዜ የምሕረት ጊዜ የተሰጠበት ምክንያት እምነቶቻችንን እንድናየው ነው። እምነቴ ምን ይመስላል? እንደ ዕብራውያን ምዕራፍ 11 ቁጥር 1 አገላለጥ አገላለጥ እንደሚናገር ለአባቶች የተመሰከረው በዚህ ነው። አባቶች እምነቶቻቸው አደለም፣ የተመሰከረላቸው እምነቶቻቸውን መሰረት ያደረጉበትን ነገር እግዚአብሔር አድንቆላቸዋል። የሚጥል ነገር መጥቶ ያልጣላቸው እምነቶቻቸው መሰረቱ ክርስቶስ ስለሆነ ነው። አስራ ሶስት ላይ መደረግ የሚገባውን ነገር አሁን ዳዊት ተናገር። የአሮንን ልጆች፣ የሌዋውያንን ልጆች፣ ካህናቶችን ሰበሰበና፣ ቀድሞ አልተሸከማችሁትምና ከእኛ ጋር አምልካችኋል ከእኛ ጋር በቅኔ በበገና በጸናጽል በሙሉ ኃይል። ግን ያደረግነው ምንድን ነው? በሰረገላ ላይ አስቀምጠን የሚነዱ ሰዎች አሁን ይሄ የእግዚአብሔር ታቦት የሚነዳ ሳይሆን ሰው ተሸክሞ እግዚአብሔር እንደፈቀደው የሚሄድ ነው። ቀድሞ አልተሸከማችሁትምና እንደ ስርዓቱ አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራት አደረገ። የእግዚአብሔር ታቦት ስብራት የመጣበት ምክንያት ከታቦቱ የተነሳ ሰው የተገደለበት ምክንያት እንደ ስርዓቱ እግዚአብሔር እንዳዘዘው እግዚአብሔር እንደፈቀደው እግዚአብሔር እንዳስቀመጠው እንደተጻፈው ሳይሆን እንደሆነ ዳዊት ገባው። ሰው የተቀሰፈው ሰው የጠፋው ሰው ያጣነው አምልኮ ጠፍቶ አይደለም፣ ቅኔ ጠፍቶ አይደለም፣ ከበሮ ጠፍቶ አይደለም፣ ስርዓቶች ጠፍቶ አይደለም፣ እንደ ቃሉ ስላላደረግነዋል እንደ ቃሉ አላደረግንምና እንደ ተጻፈው አላደረግንምና በመካከላችን እግዚአብሔር ስብራትን አድርጓል። ስብራትን ሊጠግር የሚችል ሕያው የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ነው። ስብራትን የሚያወጣ ቀጣይነት ያለውን መንፈሳዊ ነገር የሚያደርግ የእግዚአብሔርን ልጅ ኢየሱስ ክርስቶስን እንዲደምቀው የሚያደርገው የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ነው። ዳዊት ያለው ይህንን ቀድሞ አልተሸከማችሁትም እና እንደ ስርዓቱም አልፈለግነውም እና እንደሚገባን አልፈለግነውም እና እንደሚገባን አላደረግንም እና ጥፋቱ የእኛ ነው እና አናፍርም። በትላንትናው ጥፋት አሁን ግን እንመለሳለን አለ መጽሐፍ። እንደዚህ ነው የሚለው። መልሰን እኛም እንመለሳለን። ኢየሱስ ክርስቶስ ለዘላለም ጌታ። መልሰን እኛም እንመለሳለን። ጌታ ያዘን እኛ ምንሮጣለን። ዳዊት ያለው ይህንን ነው። ትናንት እንደዚህ ደርሶንና ና አፍራለሁ ይህንን አላለም አላለም አላለም አልተሸከምነውም አልተሸከማችሁትም አንድ ስህተት ሰርተናል አለ እግዚአብሔር ስህተትን የሚያድስ አምላክ ነው ስብራትን የሚጠግን አምላክ ነው የእግዚአብሔርን ፈቃድ መፈለግ መጾም መጸለይ ደግሞ ህዝብን መሰብሰብ ጥሩ ነው ትክክል ነው ግን እንደ መጽሐፉ ይሁን እያለ አምላካችን እግዚአብሔር በመካከላችን ስብራት ያደረገበት መንገድ ብሎ ለተሰበሰቡት ሰዎች የዛን ቀን ተናጋሪ ዳዊት ነው እና ስብከትን እንደዚህ ያላቸው፣ ይሄ ነገር የተከሰተው ለምንድን ነው? በብዙዎች ዘንድ ጥያቄ ነበረ። ሮዝ ለምን ሞተ? ስብራት ለምን በመካከላችን ሆነ? እንደዚህ እያመለክን በሙሉ አይላችን ተሰተን ምንድነው ነው ብለው የጠየቁ ይመስላል። በብዙዎችም ዘንድ ጥያቄ ይመላለሳል። ዳዊት ግን መልስ አገኘና ሰጠ። እንደዚህ አለ፣ ኢየሱስ ክርስቶስ ለዘላለም ጌታ ነው በመካከላችን እንደ እግዚአብሔር ፈቃድ አላደረግንም። ከዚህ የተነሳ ነው ስብራት በጉባኤ ውስጥ የመጣው፣ ሀዘን በጉባኤ ውስጥ የመጣው፣ ረብሻ በጉባኤ ውስጥ የመጣው፣ ጩኸት በጉባኤ ውስጥ የመጣው፣ እግዚአብሔርን አለመፍራት የመጣው፣ እግዚአብሔርን አለማክበር የመጣው፣ የተደባለቁ ነገሮች የመከሰታቸው ምስጢር የእግዚአብሔርን ፈቃድ እንበል እንጂ የእግዚአብሔርን ፈቃድ እንደ እግዚአብሔር ፈቃድነቱ አልፈለግነውም ብሎ ለሕዝቡ

ስለዚህ እግዚአብሔርን ፈቃድ ፈልጎ አገኘና ማነስ ጀመር። ማነስ የእግዚአብሔርን ፈቃድ እየፈለጋችሁ ማነስ ከጀመራችሁ እግዚአብሔር ከእናንተ ጋር እንደሆነ የምታውቁበት ምልክት ነው። ማነስ ቁጥር 14 ላይ የእስራኤልን አምላክ እግዚአብሔር ታቦት ያመጡ ዘንድ ካህናቱና ሌዋውያን ተቀደሱ ወይም ተቀደሱ ሙሴም እንዳዘ ዳዊት ሄዶ ያነበበው እሱን ነው። አነበበው። መጽሐፉ ምን ይላል? መጽሐፉን ከፈተው። ለምን አዲስ ስርዓቶች ይፈጠራሉ? አእምሮ የሚያዘጋጀው ነገር ለምን ይፈጠራል? ቤተ መቅደስን ያጨናነቀው እሱ ነው። የዮሐንስ መልእክት ብዙ አጀንዳ ከቸርች ውስጥ፣ ከቤተ መቅደስ ውስጥ፣ ከቤተ ክርስቲያን ውስጥ እየጎተተ ነው ያወጣው የዳዊት መልእክት ዛሬ ላለች ቤተ ክርስቲያን ትልቅ ምሳሌ ነው። እንደ ቃሉ አላደረግንምና ስብራት ሆኗል። እንደ ቃሉ እናደርጋለና እግዚአብሔር ከፍ ይላል። ኢየሱስ ክርስቶስ ጌታ፣ ክብር ለኢየሱስ። እጅግ የሚያስደስት ቃል የእግዚአብሔር ታቦት ያመጡ ዘንድ ካህናት ሌዋውያን ተቀደሱ። ሙሴም እንዳዘዘው ሙሴ እንዳለው አባታችን ሙሴ እንዳለው እንደና አብርሃም እንደና ያዕቆብ እንደና ይስሐቅ እንዳደረጉት እግዚአብሔር በተራራ ለሙሴ ተገልጦ እንዳለው ከዚህ ምንም እንዳታጎድላል፣ የእግዚአብሔርን ፈቃድ ስትጨምር፣ የእግዚአብሔርን ፈቃድ ስታደርግ፣ አሁን ከምር ስርዓት ምንም እንዳይጎድል ሌዋውያን ይሸከሙት፣ ሌላ ሰው እንዳይሸከም በመቀደስ ይሸከሙት። ተሸክማችሁ ተንቀሳቀሱ። ስርዓቱ ይሄ ነበር። ዳዊት ወደ ስርዓቱ ተመለሰ፣ እግዚአብሔር ወዳለው ተመለሰ። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። እና እግዚአብሔርን መፈለግ አላቆምም። ከመጣው ስብራት የተነሳ ዋ ብሎ ብዙ ነገር ውስጥ አልገባ፣ ፈለገው ነገር አምልኮ እንዴት እንደተለውጥ እንዴት እግዚአብሔር እግዚአብሔር በአምልኮ አልተደነቅም። በጣም ብዙ ወደ ምዕራፍ 13 ላይ ሄደን ብናለን በጣም የሚያስገርም ነገር ነው የምናገኘው፣ አደል ዳዊትም እስራኤል ሁሉ በቅኔ በበገና በበገና በመሰንቆ በከበሮ በፀናፀን በመለከት በእግዚአብሔር ፊት በብዙ እልልታው ቀልጧል። እግዚአብሔርን አምልኮ አያማልለውም። እግዚአብሔርን አምልኮ አይቀሰቅሰውም። አምልኮ ከቃሉ ጀርባ የሚመጣ ነው። ሰማይና ምድር ያልፋል ቃሌ አያልፍ። ዘላለማዊ ከሆነው ቃሉ ጋር ነው እግዚአብሔር ያለው። እግዚአብሔርን ለማወቅ በቃሉ ውስጥ ማለፍ ግድ ነው። ዱላን አንሳ አነሳ። ሙሴ ባህሩን ምታ መታ። ቃሉ ሰነጠቀው። በቃሉ ውስጥ አለፉ ተሻገሩ። ለመሻገራቸው ምክንያት ቃሉ ነው፣ የውሃው መሰንጠቅ አይደለም። በቃሉ ውስጥ ነው ያለፉት። ስለዚህ እግዚአብሔርን አምልኮ ቀስቅሶት አያቅም ምክንያቱም አልተኛምና። የብዙ አምልኮ ጩኸቶች እግዚአብሔርን አይቀሰቀሱትም፣ አይተኛምና። እስራኤል የሚጠብቅ አይተኛም አያንቀላፋም ይላል መጽሐፍ ቅዱስ። አይተኛም፣ አልቀሰቀሰውም። እዛ ቦታ ይደረግ የመጀመሪያው ስህተት ላይ የነበሩ አምልኮዎችን እግዚአብሔር ዋው ብሎ ተደንቆ ወደነሱ አልመጣም። በተቃራኒው ሌላ ነገር ነው የሆነው። ሁለተኛው አምልኮ መልኩ ሌላ ነው። ሁለተኛው አምልኮ ከቃሉ በስተጀርባ ነው የመጣው። የቀደመው ቃሉ ነው፣ የቀደመው ስርዓቱ ነው፣ የቀደመው ሰማይ እያለው ከተደረገ በኋላ የመጣ ነው። ከመቀደስ በኋላ ነው፣ እግዚአብሔር ከተናገረው በኋላ የተፈጸመ ስለሆነ እንደዚህ አይነት አምልኮ ሆነ ይላል። የተለየ ነገር ነው። ሙሴም እንዳዘዘው እንደ እግዚአብሔር ቃል የሌዋውያን ልጆች እግዚአብሔርን ታቦት በትከሻቸው ላይ በመለጎሚያ ተሸከሙ ዳዊትም በዜማ ቃል በመሰንቆ በበገና በጸናጽል እንዲያዜሙ ድምፃቸውን በደስታ ከፍ እንዲያደርጉ መዘምራኑን ወንድሞቻቸውን ይሾሙ ዘንድ ለሌዋውያን አለቆች ተናገር ሚደንቅ ቀድሞ የነበረው ዝማሬ የሁሉም ነው፣ መልኩ ሌላ ነው። አሁን ዳዊት ያለው ስርዓቱን ጠብቆ ይነግር ጀመር። የሚናገረውን የሚያስበውን ወደ ልቤ መጣ ብሎ የሚለው ወደ ሌዋውያን ይወስዳል። እናንተ ሌዋውያን፣ እናንተ ናችሁ ከእግዚአብሔር ጋር ያላችሁት አለ። እናንተ በዝማሬ የሚቆሙት በአምልኮ የሚቆሙት ዝማሬው እንዴት እንደሚሆን ታውቃላችሁ ብሎ እንዲሾሙ እንደ እግዚአብሔር እንደሆነ እንዲቀደሱ ለነሱ ሰጥ ወደ ሌዋውያን ስርዓቱን በትክክል ይፈጽሙ ዘንድ እንደ መጽሐፉ እንዲያደርጉ እግዚአብሔር እንዲልቅ ወደ ተፈለገው ስፍራ እግዚአብሔር እንዲደርስ በመካከላቸው እግዚአብሔር ፈቃድ እንዲገዛ በመካከላቸው እግዚአብሔር ፈቃድ እንዲሰለጥን ኃላፊነትን ለነሱ ሰጥቶ የተሻለውን የእሱ ማሳብ ሳይሆን መልካም የሆነውን የእግዚአብሔርን ፈቃድ ሊያደርጉ የተገባቸውን ሰዎች ሰብስቦ ሊያደርጉ የሚገባቸውን ነገር እንዲያደርጉ ሲነግር እንሰማለን። ስለዚህ ዘማሪዎች ቆሙ፣ ታቦትን የሚሸከሙ ቆሙ። እንደ ስርዓቱ ሁሉ ነገር ከተደረገ በኋላ ሁሉን ነገር ካስተካከለ በኋላ በአንድ ድምፅ ሆነው እንደ ምዕራፍ 13 ሄደው ዝም ብለው አዲስ ሰረገላ ተዘጋጅቶ ታቦቱን በዛ ላይ ጭነው እንዲሄድ እንዳደረጉት ሳይሆን ሌዋውያን ከጨረሱ በኋላ እንደ እግዚአብሔር ቃል መደረጉ አለመደረጉ ከታወቀ፣ ከተገለጠ፣ ከታየ በኋላ ወደ እግዚአብሔር ታቦት ወዳለበት ስፍራ ሄዱ ይለናል። በዚሁ በአንደኛ ዜና ምዕራፍ 15 ቁጥር 25 ዳዊትን፣ የእስራኤልን ሽማግሌዎች፣ የሻለቆችንም የእግዚአብሔርም ቃል ኪዳን ታቦት ከአቢዳራ ቤት በደስታ ያመጡ ዘንድ ሄዱ ስርዓቱን ካስቀመጡ በኋላ የእግዚአብሔርን ፈቃድ መፈለግ የሚለው ነገር የመጀመሪያ ነው ግን ፈቃዱን ለመፈለግ ምን እናድርግ የሚለው እንደ መጽሐፉ የሆነውን ነገር ካደረጉ በኋላ አሁን እንቅስቃሴ ጀመሩ። ወዴት? ታቦቱ ወዳለበት፣ ታቦቱ ወደ ተቀመጠበት። የእግዚአብሔር ቃል ሲመጣ ስርዓታዊ ከሆኑ ነገሮች ሁሉ የሚገላግል ነው። ተንቀሳቅሰው ሄዱ። ነገሩን አይተው መርምረው እንደ እግዚአብሔር ቃል በቃ ጌታ ይሄ ነው አሉ። ዳዊትም ተቀበለ ሌዋውያን ያሉትን ሌዋውያን የተናገሩትን የእግዚአብሔር ቃል የሚለውን በአንድ ልብ ይዘው ሄዱ። ምን ለማለት ዛሬ የእግዚአብሔር ታቦት መመለስ ይችላላል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ከስሜታዊነት የሚያላቅቅ ነው። ስለዚህ እንደ ስርዓቱ ካደረጉ በኋላ የእግዚአብሔርን ታቦት ወደ ዳዊት ከተማ ወደ ተዘጋጀው ድንኳን አመጡ። በእያንዳንዱ እርምጃዎቻቸው መስዋዕቶችን ያስቀምጡ ነበር መስዋዕቱ ከእግዚአብሔር ቃል በኋላ እንጂ ከእግዚአብሔር ቃል በፊት አልነበር። ስለዚህ ዳዊት ከስህተቱ ተምሮ የእግዚአብሔርን ክብር ወደ እስራኤል እንደዚህ አድርጎ ነው የመለሰው በምን እንደተጻፈው ዮሐንስ እንደዚህ ነው ያለው አንተ ማነህ እኔ ድምፅ ነኝ የማን የሰማይ ድምፅ የሰማይ ድምፅ ነው መልክ የሌለውን ነገር መልክ የሚሰጠው የሰማይ ድምፅ ነው ቅርጽ የሚሰጠው የሰማይ መልእክት ነው ነገሮችን የሚያበጀው ቤተ ክርስቲያንን ውበቷን የሚሰጠው የሰማይ ድምፅ ነው የሰዎች ፕሮግራም አይደለም ሰዎች የሚያስቡት አይደለም ያንዳንዳችን የምናወጣው አይደለም የሰማይን ፕሮግራም በያዙ ሰዎች መካከል እግዚአብሔር ይደምቃል እግዚአብሔር ከፍ ይላል ስለዚህ ምን አለ ዮሐንስ እሱ ሊልቅ እኔ ግን ላንስ ይገባል እና ይሄ ነው መልእክት። አዎ መልእክቴ፣ ይሄ ነው መልእክቴ፣ የናዝሬቱ ኢየሱስን ማላቅ ነው። ዳዊት ላይ ሆነው መልእክቴ ይሄ ነው ዛሬ ያልተሰሩ ነገሮችን ሁሉ እንደ ቃሉ እግዚአብሔር መስራት ይፈልጋል። የእግዚአብሔርን ፈቃድ መፈለግ ትክክል ነው። ነገር ግን ወደ እግዚአብሔር ፈቃድ ሊወስዱ የሚችሉት መጽሐፎች መመለስ ግን ግድ ነው። ያለ መጽሐፉ ያለ ቃሉ የእግዚአብሔር ፈቃድ አይመለስም፣ የእግዚአብሔር ፈቃድ አይመጣም። እግዚአብሔርን በየትኛውም ሰዋዊ በሆኑ ነገሮች መመለስ ፈጽሞ እንደማይቻል የሚያስገነዝበን የሚያስረዳን ቃል ነው። መልእክቴ አንድ ነው። የእግዚአብሔር ሰዎች፣ እሱም ደግሞ በአንተ ህይወትና በአንቺ ህይወት እሱ ሊልቅ፣ እኔ ግን ላንስ ይገባል። እንዴት እንደተጻፈው፣ እንዴት ከሰማይ እንደሰማሁት፣ እንዴት ከሰማይ እንደመጣው ስሙ ለዘላለም ብሩ ይክ